የጅብሰም ኮርኒስ ማሰራት የምትፈልጉ እህት ወንድሞች መግዛት ያለባችሁ የጅብሰም አይነት ምን አይነቱ እንደሆነ ለማወቅ ተወዛግበዋል? እንግዳውስ ይችን ቪዲዮ እስከ መጨረሻው ይመልከቷል። ቪዲዮውን ካዩ በኋላም ለወዳጅ ዘመዶ ሼር ያድርጉልኝ። እና የጅብሰም ኮርኒስ እንደሚታወቀው የሚሰራው ኬሻው ላይ የቅርጻ ቅርጽ ተብሎ ይጻፍበታል። ነገር ግን ሁሉም ጽሁፍ እንደዛ ተብሎ ይጻፍበት እንጂ ኬሻው ውስጥ ያለው ዱቄት ሁሉም የተለያየ ነው። ሁሉም የተለያየ ነው እና ደህናውንና ጅሉን ቆንጆውንና ቆንጆ ያላደለውን እንዴት ነው የምንለየው ካላችሁኝ፣ እኛ የምናደርገውን ነው የምነግራችሁ። እኛ የምናደርገው የኮርኒስ ጅብሰም የቅርጻቅርጽ ጅብሰም፣ ቆንጆውን እንዴት ነው የምንለየው? እኛ ስንሰራ በሙከራ ነው። ከሱቅ አንድ ኪስ ጅብሰም እንገዛና የቅርጻቅርጽ የሚባለውን እሱን ወስደን እንጋግረዋለን። ማብረቻ ቦታ ላይ እንጋግረዋለን። ጋግረ ነው ከወጣ በኋላ አንድ ሰዓት አንድ ሰዓት ተኩል እስከ ሁለት ሰዓት እንጠብቀውና ከዛ ቆንጆ ጅብሰም ከሆነ ልክ ይኸው እንደዚህ ሲመታ እንደዚህ ሲመታ ልክ እንደ ብረት ልክ እንደ ብረት ደርቆ ነው ዝም የሚለው ይንኳኳል፣ ይንኳኳል። ቆንጆ ጅብሰም ከሆነ ማለት ነው። ማሻአሏህ ነው ጥንካሬው፣ በጣም ጠንካራ ነው። ይሄ ዚግዛግ በመባል የሚታወቅ ፍሬም ነው፣ እና ልክ ጠንካራ ነው የሚሆነው። ይሄ እንደዚህ ሲመታ ልክ እንደ ብረት ኳኳኳኳኳ ነው የሚለው ማለት ነው። እህት ይታያችኋል። ማሻአሏህ ማሻአሏህ ነው። ይሄ በጣም ቆንጆ ነው። ልክ እንደዚህ እንደዚህ እንደዚህ ሲቆረቆር እንደ ሸክላ ድምጽ፣ የሸክላ ድምፅ አይነት የሚያወጣ ከሆነ ቆንጆው ጅብሰም ነው። እዚህ ላይ ውሃ ብታጠጡትም ውሃ ብታጠጡት እዚህ ጅብሰም ላይ ውሃው ከውሃው ብዛት የተነሳ ነስሮት ታቹን ይዘልቃል እንጂ ውሃው ታቹን ቢዘልቅም አይነስረውም፣ አያፈርሰውም። መንሰር ይነስረዋል፣ አያፈርሰውም። ልክ በጭቃ ወይም እበት በሚባለው ነገር የሚሰራ ሞግዶ የሚባል ነገር አለ፣ ወይም እንስራ ጎታ የሚባል ነገር አለ አይደለ? ያንን ነገርየው ዝናብ ሲመታው፣ ውሃ ሲነካው የመራስ የመፍረስ ባህሪ ያለው ይህን ግን ቆንጆ ቆንጆ ጅብሰም ሆኖ ቆንጆ ሀርጎ ተመረተ። ውሃ እንደፈለጋችሁ ሶስት ወር ያክል አመትም ያክል ስምንት ቀንም ያክል ባህር ውስጥ በርሚል ውስጥ እነክራችሁ አውጡት። አይፈርስም፣ አይሟሟም፣ አይፈርስም። ልክ እንደ ሞግዶ እንዲያፈር አይሟሟም። ምንድን ነው ይሄ? ቆንጆ ጅብሰም ማለት ነው። ቆንጆ ጅብሰም በስም አይታወቅም። አሁን ምሳሌ እኛ የምንሰራበት ናይል የሚባለው ጅብሰም መጀመሪያ ላይ ስንሰራበት ብዙ ቤት ሰርተንበታል። ቆንጆ ነው፣ አንደኛ ነው። ጀስት ልክ እንደዚህ ነው። መሀል ላይ ግን ተበላሽቶ መጣ። መሀል ላይ የሆነ ሰዓት ላይ ተበላሽቶ መጣ። ሌላ ደግሞ ማን አለ መሰላችሁ? ቆንጆ ጅብሰም ላኪ፣ ላኪ የሚባለው ጅብሰም። እኛ አካባቢ የምንሰራባቸውን ጅብሰሞች ነው የምነግራችሁ። ሁላችሁም እንደየአካባቢያችሁ ይለያይ ይሆናል እና ላኪ የሚባለው ጅብሰም እንደዚሁ ቆንጆ ነው። መሀል ላይ ግን የመበላሸት ባህር ያለው እሱን፣ የተበላሸው ይሁን ቆንጆ ይሁን የሚታወቀው በምንድን ነው? በሙከራ ነው አልኳችሁ። ልክ እንደዚህ ልክ እንደዚህ ሲመታ፣ ማሻአላህ የብረት ድምፅ፣ የሸክላ ድምፅ ማውጣት አለበት። ይሄ ከሆነ ቆንጆ ጅብሰም ነው። ከዛ በኋላ አንድ ኪስ ኦር ሁለት ኪስ አምጥተን ተሞከርነው በኋላ ቆንጆ ከሆነልን በኋላ ሌላውንም በዛው መሰረት እንዲያስገቡልን እናዛለን። ጅሉ ከሆነ ልክ ዝም እዲፍ እዲፍ ነው የሚሉት እንደዚህ ሲመቱ እዲፍ እዲፍ እዲፍ ነው የሚለው ጀስት እንዲያፈር ማለት ነው። ልክ እንዲያፈር እዲፍ እዲፍ ነው የሚለው የዛን ድምፅ ጅሉክ ማለት ነው። ኔክስት እዚህ ላይ ተጭነው እሰብራለሁ ካሉ ያን ስብር ስብር ነው የሚለው ይሄ ግን ማሻአሏህ፣ ማሻአሏህ በጣም ጠንካራ ነው። የዛ ግን ፍርስ ፍርስ ፍርስ ነው የሚለው ፍርስ ፍርስ ፍርስ ይላል። የዛ ማለት ነው እንደነገርኳቸው የዛ ይሄን ይዤ ስብር ላድርገው ብሎ ሽርፍ ሽርፍ ነው የሚለው። የእርጥብነት ባህሪ ይታይበታል ሁልጊዜም ማለት ነው። የግርግዳ ጅብሰም ማንኛውም ጅብሰም ቢሆን ችግር የለውም ለግርግዳው እና ለቤቱ። ነገር ግን ለባለሙያው ሲሰራው የሚመቸው ጅብሰም ያን አንደኛ ተደርጎ ይታሰባል። ለባለሙያው ሲሰራው የሚመቸው ጅብሰም አንደኛ ተደርጎ ይታሰባል እንጂ ለቤቱ ለግርግዳው አንድ ነው። ሁሉም ሶ የቦርድ ጅብሰም ስታስገዙ በሙከራ ቢሆን ቆንጆ ነው ታዲያ እኛ የምናደርገውን ነው አሁን የነገርኳችሁ እኛ የምናደርገውን ነው እኛ ስንሰራ የምናደርገውን ሌሎቻችሁም እንደዚህ በሙከራ አድርጋችሁ ብትሰሩ የምትሰሩት ስራ ጥራት ያለው ያማረ የተዋበ ይሆንላችኋል በፍሪደም በነፃነት ትሰሩታላችሁ ስራውንም ትሰሩ ማለት ነው ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል በዚሁ አጋጣሚ የሆነ አዲስ ነገር ላሳያችሁ። መኖሪያ ቤት የምታሰሩ እህት ወንድሞች፣ የእንጨት ቤት የምታሰሩ እህት ወንድሞች በረንዳውን ጀስት በእንደዚህ በኮለን ብታሰሩት ከታች አጥሩን በእንደዚች አይነት ዲዛይን ማሰራት ትችላላችሁ ማለት ነው። ማሻአሏህ ይታያችኋል። አገልግሎትን ማገኘት ከፈለጋችሁ በ0910 33 64 09 ኢሞ ዋትሳፕ ቴሌግራም ማናገር ትችላላችሁ። የትኛውን ቦታ ሄደን የመስራት ችሎታ አለን?